ማርያም ነግራኛለች። ቅባት ናቸው እሳቸው። ማርያምም ታናግረኛለች፣ አርሴማም ታጫውተኛለች። መላኩ ገብርኤል አንዳንድ ቀን ይመጣል። ላይች ነገር እንዴት ነው እያልኩ እየገረመኝ በጣም ያስለቅሳል፣ ያስለቅሳል፣ ያሳዝናል። ወጣቱ ላይ ዛሬ ጠዋት አሁን እንደው እናንተ ከመምጣታችሁ በፊት የምታየው ነገር በጣም ነበር የሚያሳዝን የነበረው። በጣም ያው ጠንቋዮች ከአጋንንት ጋር እየተዋሉ ግብር እየሰጡ መስዋዕት እያቀረቡ ወደ ሰው ይልኩታል። ከስተህ ነው ከተሳሳትኩም። የአስራ ሁለት ዓመት ልጅ ሆና ገና ጫጉላ ቤት ነው ያስኳት አለ። አማቷ ነች ያስደገመችባት አለ። ከዘር የሚገበርለት መስዋዕት የሚደረግለት የተለያየ እንስሳት በጉን፣ ዶሮውን፣ ሌላው መስዋዕት የሚያደርጉለት ይሄ ከዘር ተወራርሶ የሚመጣ አለ። እንደገና ደግሞ ደጋሚዎች ደግሞ የሚልኩት አለ። አንዳንዱ እንዲያውም አይነ ጥላነኛ ብሬ የተወለድኩትም የሚል አጋጥሞኛል። የመጀመሪያ ባለስልጣን ነው የክልሉ ማለት ነው። እና በፍጹም አለቅም አለ። ከእናቱ የተወረስኩ ነኝ አለ። ከእናቱ የተወረስኩ ነኝ እና እሷ ስለቆረበች ነው ወደሱ የመጣሁታል። ልጅ እንዳይወልድ የዘር ፍሬውን ዘግቶታል። ታስወርዳለች አንድ ጊዜና፣ በመጨረሻ እንዲያውም የስምንት ወር ነው ያስወረደች። በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እናቱ እናታችን እመቤታችን ቅድስት ድንግል ማርያም ለቃል መውረድ ለስጋ ማድረግ ምክንያት የሆነች ስሟ ከዘላለም እስከ ዘላለም የተመሰገነ ይሁን። እግዚአብሔር ይመስገን፣ የወደደን ከኃጢአታችን ሁሉ በደሙ ያጠበን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይሁን። ስሜ ባህታዊ አባ ተክለ ማርያም ጸጋዬ ይባላሉ። አሁን እዚህ ቦታ የምገኘው ቅዳሜና እንደገና ደግሞ አራቱ ወራዊ በዓላቶች አሉ። ሊደታ፣ አሙን አረጋይ፣ ተክለ ሃይማኖት እና መድኃኔ ዓለም እነዚህን አራቱ ወራዊ እና ዓመታዊ በዓል ላይ እገኛለሁ ማለት ነው። አዎ ጸበል እንግዲህ ምንድነው ጌታችን መድሃኒታችንም ኢየሱስ ክርስቶስ እውሩን ዮሐንስ ወንጌል ምዕራፍ ዘጠኝ ላይ እንደሚናገረው እውሩንም ሂድና በሰሊሆም መጥመቂያ ታጠብ እንዳለው ይህንን አሁን ጸበል እንደሆነ ያመለክተናል ማለት ነው እና ጸበል በስሙ የተባረከ የጸሎት ውሃ ማለት ነው። እንግዲህ በስሙ የተባረከ ማንኛውም ነገር በስሙ ሲባረክ ለምሳሌ አሁን እግዚአብሔር በመጀመሪያ ሰማይንና ምድር ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ አሁን በውሃው ላይ ሰፎ ነበር መንፈስ ቅዱስ አለበት ማለት ነው። አሁን በቃሉ ስንጸልይ ቃሉን ስናነሳ ስንጸልይ የእግዚአብሔር ቃል ሲባረክ ሰዎችን የሚፈውስ ጠበል ይሆናል ማለት ነው። እንግዲህ በግዕዝኛ ሌላ ትርጉም ሊኖረው ይችል ይሆናል እንግዲህ እሱን ያላውቅም። አሁን ግን እኔ እንደተረዳሁት እኔ አሁን ከልምምድ የስነሳ እንደገና ደግሞ ዮሐንስ ወንጌል ምዕራፍ 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ሁሉን ፈጽሞ ነፍሱን አሳልፎ ከሰጠ በኋላ የወጉት ሁሉ ያውታል የተባለው ይፈጸም ዘንድ አጥንቱ አይሰበርም የወጉትን ሁሉ ያውታል የተባለው ይፈጸም ዘንድ ከጭፍሮቹ ጎኑን አንዱ በጦር ወጋ ወዲያውኑ ደምና ውሃ ፈሰሰ ይላል ራሱ ይህንን ቃል ጠርቼ ስሰጣቸው ያስመልሳቸዋል። እዚህ ብቻ አይደለም በስልክ ራሱ ይዘውት አሁን ቅድም የጸሎቱ ያዥ ያልኳል ለዚህ ነው በስልክ ራሱ ይህንን ቃል ሳስብላቸው ሲጠጡት ያስመልሳቸዋል ቃሉ ነው ማለት ነው እንግዲህ በቃ ቃሉ ከተጠራበት አሁን ይፈውሳል በእምነት ማለት ነው እና ጠበል እንግዲህ ያው የተጸለየበት ማለት ነው አዲስ ጠበልም አሁን ሲቆፈር ያው አባቶች ካህናቶች ይጸልዩበታል ይቀደስበታል ከዚያ በኋላ ያው ጸበል ሆኖ ያገለግላል ማለት ነው እንግዲህ መቼም እሱ ያው ዘሩ አንድን ያው ጨለማው ነው ያው ጨለማው ነው እንግዲህ የተለያየ ስም ሲጠራ ነው የምናየው። እኔም ራሱ ራሱ በጣም እገረማለሁ። እንግዲህ በሁለት ከፍለን ብናየው አንደኛው ተዘር የሚገበርለት መስዋዕት የሚደረግለት የተለያየ እንስሳት በጉን፣ ዶሮውን፣ ሌላው መስዋዕት የሚያደርጉለት ይሄ ከዘር ተወራርሶ የሚመጣ አለ። እንደገና ደግሞ ደጋሚዎች ደግመው የሚልኩት አለ። አንዳንዱ እንዲያውም አይነ ጥላነኛ ብር የተወለድኩትም የሚል አጋጥሞኛል አብሮ የተወለደ ነው ተዘር የሚተላለፍ ነው ማለት ነው። ይሄ እንግዲህ በዘር የሚገበርለት አለ። አንድ እንዲያውም ባህር ዳር ላይ የገጠመኝ ነገር ነው በሰማንያ ሶስት አመታቸው እሳቸው ይቆርባሉ። ሀገራቸው ሞጣ ነው። በሰማንያ ሶስት አመታቸው ሲቆርቡ ወደ ልጆቻቸው መጣ። አንደኛው እንዲያውም ያው ስሙን አልጠቅስም፣ እንዲሁ እናገረዋለሁ የባህር ዳር ያው ከፍተኛ ባለስልጣን ነው፣ የክልሉ ማለት ነው። እና በፍጹም አለቅም አለ። ከእናቱ የተወረስኩ ነኝ አለ ከእናቱ የተወረስኩ ነኝ እና እሷ ስለቆረበች ነው ወደ እሱ የመጣሁት አለ። ልጅ እንዳይወልድ የዘርፍሬውን ዘግቶታል። ታስወርዳለች አንድ ጊዜና በመጨረሻ እንዲያውም የስምንት ወር ነው ያስወረደችው። የዘርፍሬውን ዘግቶታል። እና ልብሳቸውን የዚህ እንትን ምንድነው ይሄ ጎጃም አካባቢ በተለይ ብር አለ እጃቸው ላይ የሚያደርጉት እግራቸው ላይ አንገታቸው ላይ ረሽረሽ እሱን አስመጣና ከዚያ በኋላ በቃ ሁለተኛ ወደ እሱ እንትን እንዳይል ክጅሃለሁ ብሎ አባይ ወንዝ በራስ ውጭ ወረወረው። ከዚያ በኋላ በቃ ተመርሮ ሄደ። እንዲያውም ወንድሙንም ታላቅ ወንድሙንም ገሎታል። ሁሉንም በሽተኛ አድርጓቸዋል። አሁን ይኸው ልጁ ወልዶ የሶስት ዓመት ልጅ ይዛለች ሚስቱ። እና አሁን ይሄ ከዘር የሚመጣው እንደዚህ አይነት ነው እና ምን እንዲሆን ነው ሰውየ የፈለገው? የመንግስት ስራውን ትቶ ጋርዶ እንዲቀመጥለት ነው የፈለገው። በሰውየው ላይ ሲለፈልፍ ጋርዶ እንዲቀመጥ ነው የምፈልገው እሱ እየጠነቆለ ቁጭ ካለ እኔ ያመጣለታል እሱ የሚመገበውን አለ። እና እንዲህ አይነት ከዘርም ይመጣል። እነኚህ እነህ ደግሞ ደጋሚዎች፣ መተተኞች የሚልኩት አለ። የሚገርም ነገር አንዳንድ ጊዜ ሰዎች ባለማወቅም የሚያደርጉት አለ። አሁን ይህም ባለማወቅ ወሎ ላይ ያጋጠመኝ የሰማንያ ዓመት አካባቢ ይሆናሉ አንዲት እናት እና እሳቸውን የሌሊ ልጆቻቸው ይዘዋቸው መጡ እና ምንድን ስለው ሙስተፋ ቀር ነኝ አለ። እንዴ አንተኝ ሽማግሌ እኮ ናቸው። እንዴት ነው ሙስተፋ ቀር የምትለው? አልኩት። ተሳስተህ ነው አልኩት። ተሳሳትኩም የአስራ ሁለት ዓመት ልጅ ሆና ገና ጫጉላ ቤት ነው ያስኳት አለ። አማቷ ነች ያስደገመችባት አለ። ለምን አልኩት። የልጇ ሕግ እንዳይፈርስ እየኮበለለች ስላስቸገረች እንድትረጋ ነው ያደረግነው። ከዛ በኋላ ለቀቀና የሌል ልጆቻቸው ናቸው በጣም ገረሙ፣ ሙስተፋ ቅር ሲባል እና ባልየው ደክመዋል ሸምግለዋል፣ እና አገልግሎት ሁሉ መቀደስ አቁመዋል። ከመሸምግላቸው የተነሳ ቤታቸውን ከቤተ ክርስቲያን ያራቅ ስለሚል በምርኩዝ መጡ ተደግፈው። አባ ሌሊት ተነስታ እዚያ ሚካኤል ባህታዊ ጋር ልሄድ ተሌ ላይ ሲያስወጣልኝ ሲበራ ይቻለሁ ብላ በጠዋት መታ ነበር እንደ ጸበዋን ቁጭቁጭ እያደረገ ስልሳ ዓመት ሙሉ በቃ እናቴ ያስደግማ ኖሯል እኔ አላቅም አሉ። ለካ የኮበለች እምቢ ስትል አስቸግራል ነበር። በኋላ ተቀመጠች እና ማቷ ተሞተች ራሱ ስልሳ ዓመቷ ነው ብሎ ሁሉ ለፍልፏል። እና አንዳንድ ጊዜ ባለማዋቅም ሰዎች ወደ ራሳቸው ይጋብዙታል ወደ ራሳቸው ይጋብዙታል። እና እንግዲህ እሱ በዚህም በዚያ የሚጠራ እንጂ እሱ ዞሮ ያው ሰይጣን ያው በመርገም የመጣ ነው። መርግማን የመጣ ነው። ያው አዳምና ሔዋን ኃጢአት ሲሰሩ ከእግዚአብሔር ሲለዩ በሱ የመጣ መርገም ነው። ዞሮ ዞሮ ያው ጠንቋዎች ከአጋንንት ጋር እየተዋሉ ግብር እየሰጡ መስዋዕት እያቀረቡ ወደ ሰው ይልኩታል እና አሁን ደግሞ በተለይ በዚህ ዘመን በጣም በስቶ የምናየው እሱ ነው። በጣም ያስለቅሳል ያስለቅሳል፣ ያሳዝናል። ወጣቱ ላይ ዛሬ ጠዋት አሁን እንዳው እናንተ ከመምጣታችሁ በፊት የምታየው ነገር በጣም ነበር የሚያሳዝን የነበረው፣ በጣም እና ምን ዘሩ አንድ ነው። እሱ በዚህኛውም በዛኛውም የሚጥሩት እንጂ ያው ዞሮ ዞሮ ሰይጣን ነው። ዳቢሎስ ተጥሏል፣ ተሽሯል ብሏል። በቃ ሰይጣን እንደ መብረቅ ተላይ ሲወድቃ አየሁት ብሏል ጌታ። በቃ እሱ በስሙ ኃይል ወድቋል፣ መስቀል ላይ የተሰቀለ ጊዜ እሱ ስራው ፈርሷል። አዎ እንግዲህ የእግዚአብሔር ቃል ላይ የቤተ ክርስቲያን ሽማግሌዎች ዘይት ቀብተው ይቀቡላል ቅባ ቅዱስ ሆነ ቀንዲል ማለት ነው። ከቤተ ክርስቲያን ስርዓት አንዱ ቀንዲል ነው እንግዲህ እና ከሰባቱ ስርዓተ ቤተክርስቲያን ክርስቲያን ከሚባሉት እንግዲህ አንደኛው ቀንዲል ወይም ለበሽተኞች ሽማግሌዎች ቤተክርስቲያን ሽማግሌዎች መቀባት ነው እና ከዚህ አንጻር ነው እንጂ አሁን ቤታቸውን እንዲወስዱ ምን እንደሚሉ አንሰጣቸውም። እዚሁ ብቻ ነው። እኔም ብቻ ሳልሆን አባቶችም ይቀባሉ ማለት ነው። እኔም እንዲያው እንደ አባቶች ግንባራቸውም ላይ ከሆነ እግራቸውንም ታመማቸው እግራቸው ላይ ሰውነታቸው ላይ እንቀባለን። ያው የቤተ ክርስቲያን ስርዓት ስለሆነ ይሄ አይ እኔ አይደለሁም። በእርግጥ አንዱ አባት አሉ እና እሳቸው ባህታዊ ገብረ መስቀል የሚባሉ ያው፣ አብረን ነው እንግዲህ አምስት ነን አንደኛዋ ሴት ናቸው፣ አራት ወንዶች ነን እና ያንን እንግዲህ እኔ ብዙም ጉልበት ባይኖርኝ ባልሰራም በሌላ በሌላው አግዛችኋለሁ። አራት ሆነን ነው እንግዲህ ያንን። በአቴ እዚያ ነው። በአቴ መጀመሪያ ሆርሆር ዋሻ ነው ያሳለፍኩት። ሆርሆር ዋሻ ወደ አይና ጉግና ማለት ነው። ከዛ ተገናኝተን ነው ተሳቸው ጋራ እዛ ዋሻ ጀምረናል። እና በአቶውን እኛ ጋር ያደርጋሉ። መጣሁ እዛው ተቀመጥኩ እዛ ብዙ አመት እዛ ቁጭ አልኩ። በቃ ከእነሱ ጋር ዋሻ እና ዳግማዊ ላሊበላ ነው የሚባለው። ወደ አራት እንደ ቤተ ጊዮርጊስ ማለት ነው አራት ዋሻ። እንደዚህ አሰራሩ እንደ ቤተ ጊዮርጊስ ነው። ዋሻ አይደለም ውቅር ነው እንግዲህ ቤተክርስቲያን። እንግዲህ ህንፃ ቤተክርስቲያን፣ ዋሻና ውቅር እነዚህ ሶስቱ ናቸው። ከነዚህ ውቅር ከሚባሉት እንግዲህ ላሊበላና እና የኛ ነው ሁለቱ ነው፣ እንግዲህ እስካሁን ውቅር ቤተክርስቲያን ተብሎ የሚጠራው እና ያው አራት ቤተክርስቲያን አንድ ቀን የማህሌት አሁንም ያሉት ሁለቱ አባቶች እዚያ እየሰሩ ነው። አንደኛው የቅዳሴ ትምህርት እየተማሩ ነው፣ ጎንደር ናቸው። መዝገቡ ይባላሉ። ሄኖክ እና ገብረ መስቀል ደግሞ እዚያው ጋሸና ናቸው። እኔም እዚህ ነው ያለሁት። ያው ዛሬ ሄዳለሁ ነገ ሄዳለሁ ሄዳለሁ እያልኩ እዚህ አለ አሁን እዚሁ ቆይቻለሁ። እንዲያውም እዚህ አንድ ዋሻ ለሚሰራችኋለሁ እሳቸውንም አምጥተው አምጥቼ እዚህ እንሰራለን ደግሞ እያለን ነው። እንግዲህ ያገለገልኩበት በጣም ብዙ ነው። ሰላሌ ሁሉ አገልግል ያለሁ። እዚህ ስርጥ የሚባለው አካባቢ ሁሉ ቤተክርስቲያን አሰርች ያለሁ። እዛ ስጀምር ያለሁ ያው ሳይጠናቀቅ ነው፣ እኔ ደግሞ ወደ ሌላ ገሄድኩት። ስርጤ አካባቢ ኦሮሚያ ክልል ማለት ነው። እዚህ አገልግል ያለሁ። እንደገና ደግሞ ወሎ ውስጥ አገልግል ያለሁ። እንደው ወሎም ሰሜን ወሎም ያው እዚህ ጋሸን አካባቢም አገልግል ያለው። ባህር ዳርም አገልግል ያለሁ። ጎንደርም አንድ 15 ቀን አገልግል ያለሁ። ግን ያው አጫጥ ያው ባረሩኝ፣ እንጂ ተጫጫፎ የጠንቋይ ያሉኝ። አይ እንደውስ እንደውስ ለባህር ዳርዋ ይሄ አሁን እስቲ እንዲያው የጎንደሩን አንዱን ጠቀስ ላድርግልህን አንድ ገጠመኙን። ጎንደር ላይ ወደ 15 ቀን ሳገለግል እንደ ቤተ ክርስቲያንም አንፈቅድም እያሉኝ እንደዚህ አንድ ግለሰብ ሰው ግቢ የተፈወሰ ሰው እሱ ግቢ በጣም ብዙ እስከ ሜዳ ድረስ ይደርሳል። እና ከአዲስ አበባ አንድ ሁለት ፎቅ አለኝ አለች። ወደ ጦር ኃይሎች አካባቢ እዚያ መታገኝኋትና የቤቷ ወሰዱኝና ከተወሰደችኝና ቤቷ ከዛ እያወራችኝ ብዙ ቤተ ወደ 18 ቤተ ክርስቲያን አሰርቻለሁ አለችኝ እና ኢየሩሳሌም በየዓመቱ ሄዳለሁ አቋርጬም አላቅም። በየዓመቱ ነው የምሄደው እና እንዲያው ማርያምም ታናግረኛለች፣ አርሴማም ታጫውተኛለች፣ መልአኩ ብሪል አንዳንድ ቀን ይመጣል አለች። ነገር እንዴት ነው እያልኩ እየገረመኝ እያዳመጥኋት እንዲያውም እርስንም ኢየሩሳሌም ወስደውታለሁ፣ አለች ይሰ ኢየሩሳሌም ጓጓ ነበር። እንዲያውም ወስደት አገኘሁ እያልኩ ወዲያው፣ እስኪ እንግዲህ እንጸልይና እኔም ልሂዳኩና አስጸልይላት። ቁቋሰኛት ወደቀች። በሚሊዮን የሚቆጠር አጋንንትንን ሀብት ሰጥቻታለሁ፣ ጤናዋን ወስጀዋለሁ አለ። እህቶቿን ሁሉ አሜሪካ ናቸው እንዳያገቡ ከልክል ያለሁ አለ። ከዛ የጸሎት ውሃ ሰጥኋት፣ አስመለሳት። በሁለተኛውን በሶስተኛው ቀን አይ ማርያም ነግራኛለች፣ ቅባት ናቸው እሳቸው ብላኛለች አለ እና አባ ቅባት ናቸው እኮ ብላለች። ኳሴት ምንድን ነው ቅባት አልኳቸው። አላቀምን ቅባት ማለት ቅባት ምንድን ነው ዘይጣው አልኳቸው። አለን ቅባት ቅባት የሚባል ሃይማኖት አለ አለ። እንዲህ ቅባት የሚባላ አረን አላውቀውም አልኳቸው። አይ እንግዲያው ታዲያ እሷ ማርያም ሳይሆን ምትነግራት ማንዳ ብሎ ስማ ነግራትም ይህን ያልሆነው ነገር ነግሯ ከሆነም አንድ ነገር ነው። እና ከዛ የገጠመኝ ወዲያው እሱ በቃ ጥንቋይ ነው ምናምን ብለው ስምለጣ አጥፈው ህዝቧ አይወጣም አለ። በቃ ይውጣልን እንረብሻለን ከተማውን አሉ። በጣም ብሶ ተፈወስ። እሚገርም፣ አስደናቂ አስደናቂ ስንት ዓመት እንዲያውም ቴዲ የሚባል ስሙንም መጥቀስ እችላለሁ ቴዲ የሚባል በያጅ ነበር። አሳብደውት ወደ በረሃ ሁሉ ሄዶ ድሪቶ ለብሶ ድሪቶ ለብሶ እንዲያውም ከተማ የተኛ ነበር። ከቤተሰቡ ከተለየ አስር አመቱ እናት አባቱ የሉም እናቱ በቃ እና እህቶቹን ሸሽቷል። አሁን ጓደኞቹ ይዘውት መጡ። ከዛ ሁለት ቀን ሶስት ቀን ሲረጭ ደህና ሆነ። ልብስ አለበሱት። እናቱ ጋር ይዘው ሲሄድ እናቱ ቁቋሉ ከህዝብ ጋር ነበር። ይሄን ነው ቤታቸውን በሉ ስሩላቸው አልኋቸው። ወጣቱ እኛ እንሰራላቸዋለን ቤታቸውን ተቀበል ያስፈቅዱና አለ አንድ ሰው ባለሀብትም እኔ እሰራላችኋለሁ፣ አለ እንዲያውም፣ ኮንስትራክሽን ነው መሰለኝ፣ ያስፈቅዱ አለ። ያ ልጅ ይኸው ደህና መስተ አሁን ድረስ አለ። ሌላ ደግሞ ይሄ እንትን ብሔራዊ ቡድን ገብቷል። አሁን ጎላ ወይም ሀብታሙ የሚባል የታወቀው ኳስ ተጫዋች ነው እሱ። ራሱ እንዲያውም እዚያው ጎንደር ሄድኩትም እንዲያውም በሱ ምክንያት ነው እንዲያውም፣ ጸልይለት እና እሱም ራሱ ተፈውሶ ስራ ላይ ሆኗል። እንዲያውም ከዛ ወጣቱ እንዳለ በጠቃ ከኔ ጋር ሆነ። ግን ያው ተውሁና ባህር ዳር መጣሁ። ያው ባህር ዳር ተዚህም ሲያሳድዱኝ ተዚም ሲያሳድዱኝ ያ እንዴት ነው ጎረምሳውን ኩሉ ሁሉ ግንባሩን ነካ ሲያረገው ፈንግል ይላል። ምንድን ነው የሚያረጋቸው ይህ እሱ እያሉ በቃ እና ሲያሳድዱኝ ለማሰር ሲፈልጉኝ፣ አንዴ ደግሞ አባይ ማዶ ዘራ አብሮኩም የሚባል ለዲያስኮራ ሰፈር የዛሬ ሶስት አመት ይሁን ሁዳዴ ላይ ነው እንዳለ በጣም ብዙ ሰው በቃ ረገፈ። ይሄ አብነት ተማሪዎች ሁሉ አልቀሩም እንዳለ በቃ ከዛ ተደውሎ ለአገረ ስብከት ነው መሰለኝ ተደውሎ አባሩ ተባለ፣ ምንድነው ያመጣው ተባለ። እንዲያውም አለቃው በዛ በእኔ የተነሳ ሁሉ ከስራ አግደውታል። እና ምንድነው እሱ ብለው ተዛ ሊያስሩ ሁሉ ሲፈልጉ ጠፋሁባቸው። በሌላ ጊዜ መንገድ ላይ ነው እንግዲህ ሀጋን ሳስወጣ እዚያ ያሳሰሩኝ ማለት ነው። ለምንድን ነው የሚያስወጥ፣ ምን እንደሚያጫጩ መንገድ ላይ እያሉ ታዲያ እኮ ሁለቴም ሶስቴም ማድርግ ያለው አጋጣሚ ሆኖ ነው እንጂ ታሰርኩ። እዚህ አባይ ማዶ አጋጣሚ እዛ አገኙኝና አሳሰሩኝ፣ አሳሰሩኝ አንድ ሶስቴ ነው ምናምን። እንዲያውም አምልጫቸዋለሁ። እኔ አላወቅኩትም ግን ጠፋ ብንና መለጠን ነው የሚሉት። እኔ ስሄድ እነሱ ፍለጋ ይመጣሉ። እኔ በአራተኛው ነው እንደዚህ ነው የያዙኝ። እንደው እየፈለጉኝ ነበር ማለት ነው፣ እየፈለጉኝ እዛ አንድ ሳምንት ታሰሩና ያው ለቀቁኝ። አረ በጣም ደስ ይላል። ስራ ሰራ እዚያ ብቻ ሳይሆን ታላፋ ታቁ ሳምንት አሰር ያለው በረሃ ውስጥ ታላፋ ታቁ ሳሻውራ እንዴ እዛ እንደውም ሊረሽኑኝ ነበር። ሰው ላስታርቅ ነው የሄድኩት። ነፍሰ ገዳዮቹን ከበረሃ የሸሹትን አስመጥቼ ታርቀው እጃቸውን ለመንግስት እንዲሰጡ እና ያደረኩት፣ ታርቀው ባለደሞች እንዳይጋደሉ ነፍሰገዳው ነፍሰ ገዳው ታስሮ እዛውን ሳህል ሊገባ ይችላል ለዛ ብዬ እዛ ወደ ሻውራ ብሶ አስታርቅያለሁ። ወደ በረሃ ወደ አጸደማርያም የሚባለው ከዚያ ስመጣ ነው ጌት ሙና። ስለዚህ ይሄ ቴት ነው የመጣው ብለው የአዘኛ አንድ ታጣቂ። ከዛ በኋላ ወደ ማታ 11 ሰዓት ነው የገና ማግስት ነው። ወይን ጠጅ ጠጥተዋል፣ ሰክረዋል። ወደ 12 ሰዓት ኮኗል። ምታውሰድና ዛንም ተዋሉ። አንደኛው በፍጹም አይገደልም ማለት መረጃ ይደበቃል። ከተገደለም ማለት ከዛ ወስዶ አንድ ወደ ቤት አጎሩኝ። ወሰዱና ጸደ ማርያም እንደገና አስረከቡኝ። ባለስልጣን ሁሉ ተሰበሰበ በሙሉ። አንድ የሆነ ሽፍታ ተይዟል ተባለ፣ ቀንደኛ ሽፍታ ተይዟል ተባለ፣ ቀንደኛ ሽፍታ። ከዛ ባለስልጣን ሁሉ መጣ ተሰበሰበ። አንዱ ጠይቆ ሳያባራ አንዱ ይጠይቀኝ፣ አንዱ ጠይቆ ሳያባራ አንዱ ይጠይቀኝ። እኔ ርቦኛል፣ ለራሴ ድክም ብሎኛል። ከዛ መጨረሻ ላይ በቃ በዋዛ እንለቀውትም አባ፣ በዋዛ ምንለቀውት አይምሰልዎት ማረሚያ ቤት ነው የምናስገባው፣ ታለ በዋዛ ተለቀቃችሁኝማ ስራችሁን ዘነጋችሁ ማለት ነው ስራችሁን ዘነጋችሁ ጭራሽ አሉ። ከዛ መርማሪ እስክሪቱን ቁጭ አርገና እየነቀነቀ ወጣ። እንትን የአእምሮ ችግር ያለብኝ መሰላችሁ። ከዛ ስገቡኝ እዛው ውስጥ የታሰሩትን ግማሹ እጁን ታስረዋል፣ እግሩን ታስረዋል፣ ተየበረሃው ያመጧቸው እዛ እንዳል እነሱ እዚያ መንፈስ ያዘ ዛ ተጫጫ እስር ቤቱ እራሱ ቀወጠ። አለ በቃ ቀወጠ አለ እስር ቤቱ እስር ቤቱ ቀወጠ ከዛ በኋላ ሰንቅም ራሳቸው ፖሊሶቹ ምንም የሚያመጡ ለጀመር ተወሰነ ቀን አሰሩና ተጎንደር መጥተው ቃሌን ተቀበሉ። ከዛ መጨረሻ ላይ አባ ይቅርታ አድርጉልን፣ እኛ ቢጫ እየለበሱ እንደ እርሶ ሽፍታ እየሆኑ አግኝተን ነው። እርሶ እግዚአብሔር ሰው ነው እንዲህ አይነትም ሲያስተምሩ ማየን፣ ይቅርታ አድርጉልን አሉኝ። እና ምን ይመክሩናል ለኛ አሉ። ተወዳችሁ እንጂ ተፈርታችሁ እንዳትከበሩ ተወዳችሁ ተከበሩ፣ ተፈርታችሁ እንዳትከበሩ ስል ኢንስፔክተሩ አለቀሰ። ከዛ አሳፍረው መሳፈሪያ ትራፊኮች አሳፍረው ምን ብለው ስንቅ ሰጥተው ራሳቸው ፖሊሶቹ ስንቅ ሰጥተው ባህር ዳር ላኩኝ እና የባህር ዳሩን ቆንጆ ነበር እስር ቤቱ በጣም ደስ ይላል። በጣም በጣም አዎ ሰራሁ፣ በጣም ሰራሁ፣ እንዲያውም በባጃጅ የሚዘርፉትን ዘራፊዎች እዚህ ያገኘኋቸው ንስሐ አስገባሁ። እዛው ባጃጅ እና እንዲያውም እዛ እስር ቤት ውስጥ ለፖሊስ ደብቀና ለእርሰው እንንገርህ ብሎ ሻውራ ሁሉ ንስሐ አስገብቻለሁ። ገድያለሁ፣ ለፖሊስ ደብቄአለሁ፣ ይምረኛል? ላሁ ይምርሃ፣ ንስሐ ግባ። ሰርቄአለሁ፣ ይምረኛል? አሁን የሰረከውን ትመልሳለህ? ስትወጣ እመልሳለሁ፣ በንስሐ ግባ፣ ሁለተኛ እንዳሰርቀ እያሉ ንስሐ አስገብቻለሁ። እዚህም በባጃጅ ላይ ወርቃቸውን ጉትቻቸውን እየነጠቁ እንትን የሚሉ እስር ቤት በባጃጅ የሚዘርፉትን እንደዚህ በቃ የሚደበድቡትን ዱርዬዎች አግኝቼ እዚያው ራሱን አስገብቻቸዋለሁ። ሁለተኛ እንዲህ እንዳታደርጉ ለህን መግባት ነው ወይ የምትፈልጉት? ጥሩ አይደለም ይሄ። እግዚአብሔር ብትሰሩ ይባርካቸዋል እያልኩ እዚያው እሳስገብቻለሁ። እንዲያውም ያው በቃ ከሳሾች ብቻ እሱ ዝም ብለው ያ አጭበርባሪ ነው እያሉ አሉ እንጂ እኔ እኮ የሚገርመው ነገር እነሱ አጭበርባሪ ነው የሚሉት እኮ በደንብ እንኳን ማያውቁኝ ናቸው። በጭንገፋ እዛው አምስተኛ ፖሊስ ጣቢያ እንጂ አንድ ግቢን ሁለት ግቢ አልፎ መንታ ልጅ የወለደች እዛው አምስተኛ ፖሊስ ጣቢያ ጋር ነፃነት የምትባል ከነሱ ማያው ትክክለኛ ማስረጃ ያለበት ነው የምናገረው። እና ሐኪሞች ሐኪሞች ቦርድ አስወርጂ አስወርጂ፣ እኛ ኃላፊነቱን አንወስድም ብለዋት አባ ልፈርመው ያለች ፈርሜላቸው አልኳት መንፈስ ወቶላታል በቃ እና ፈርም የሚላችሁ በራሴ ኃላፊነት ብለ ምን ታልጅ ራሱ ወልዳ አድገው አገጆቹ ሌላም እንደዚሁ ተቀበሌ አንድ አካባቢ እንዲያውም አራት ዓመት ነው ምናምን ስለሆነ ታሰርኩበት ሃይላንድ ዞን የመጣው እንዲያውም ተቤተሰቦቹ ጋር እና ተአምራት የተደረገላችሁ እንዲአባ ምን ሆኖ የታሰሩት? ማን ነው እሳቸው አጭበርባሪ ነው ያለው። እና እንግዲህ እኔ ገንዘብ አንድ ብር ሰጥ ያለ የለም ያለካለኮ ደስ ይለኛል። እና እኔኮ ጫማዬን እኮ በስሪ እየሰፋሁ ነው የምሄደው። ጫማዬን በስሪ እየሰፋሁ ፎጣም ገዝተው ሲሰጡ እቀበላለሁ። እንግዲህ እና ሌላ ጎንደር ላይ ራሱ የጎንደር ሕዝብ ይመሰከራል። አንድ ብር ተዛ አንድ ብር አልተቀበልኩም። እንዲያውም አይቀበሉም የሚል ነው ስራ፣ እሱም ይወጣል። የሰጡኝን ጋቢና ፎጣ እንኳን እዛው ነው ያደልኩት። ቀሚስ ብቻ ነው አንዱ የገዛልኝ በፔሳ ነው ቀሚስ ብቻ የመጣሁት የገዛልኝ። እና ፎጣው ምኑ ጋቢውን እዛው ነው ያደልኩት። እና ያው ከሳሾች ናቸው እንጂ እንደዛ የሚሉኝ። እኔ መቼም ማንም ሰጠሁ ያለ ቢኖር ደስ ይለኛል። አንድ ብር ሰጠሁ ያለ ቢኖር፣ እንግዲህ አባ እንኩ ለታክሲ ታክሲ ብሎ የከፈለልኝ ካልሆነ በስተቀር እኔ በአንደበቴ ገንዘብ ብዬ ተናገርኩበት ጊዜ በታምር የለም። አንደበቴን አውጥቼ ጥጨ ገንዘብ ስጠኝ ያልኩበት የለም። ራሱ እንዲሁ አባ ለታክሲ ብሎ አልፈልግም ብሎ በግድ ግድ የለም ለበረከት ነው ብሎ ያው እሱን እቀበለዋለሁ። ሌላ ነገር የለም። ራሱ በገዛ ፍቃድ ያውም እንቢ አልቀበልም ብዬ ነው፣ ያውም ህልኔን እየወቀሰኝ ነው የምቀበለው። ግን ደግሞ መብላት መሳፈርም ስለሚያስፈልግ ነው። ሌላ ገቢ የለኝም። እኔ በእርግጥ ሙያ አለኝ አልጠጥቀሙበትም እንጂ ዘመናዊ የሴቶች የወንዶች ፋሽን ሰፊ ነኝ። እሱን ትቼ እኮ ነው ወደዚህ የገባሁት። ገንዘብ የሚገኝበትን ስራ እኮ አውቀዋለሁ። የወንዶችም የሴቶችም ገበር ሰፊ ነኝ። አራት ኪሎ ፓርላማ ፊትለፊት እንዲያውም ልብ ሰፊ ነበርኩ እንደው አንድ መሐመድ ብርሃን የሚሏቸው እሳቸው ጋር በልብስ ቁጥር በሱሪ አራት ብር ያ አራት ብር ውድ ነው፣ በኮት ስምንት ብር እየከፈሉኝ የሰፋዎችን ልብስ ሰፋ ነበረ። እና ዲዛይነርም ነኝ ዲዛይን ለልብሰፊዎች ሰርቼ ዲዛይን ፋሽን መሸጥ እችላለሁ። ዲዛይነርም ነኝ የግብርናም ሙያለኝ አለኝ። ስለዚህ እኮ እኔ ገንዘብ የሚገኝበትን ነጋዴ ነኝ። በጣም በቃ በንግድ አለም በደንብ ችለዋለሁ። ስለዚህ እኮ ገንዘብ የሚገኝበትን ትቼው ነው እንጂ ወጣሁት እኮ አለኝ ጅማ፣ ባሃይለ ሥላሴ ጊዜ ግዜ አርባ አምሳ ኩንታን ለቅም ነበር። አጋሩ አለፍ ብሎ እርጥቦ የሚባል ቡና ነበር በደርግን ነው የተወረሰው እኮ። ስለዚህ ገንዘቡን ምንጭ እኮ አቀዋለሁ፣ በሰራ እንደሚገኝ ብፈልግ እዚያ ብሰራ ልብሴም ብሰፋ እኮ አይኔም ደህና ነው። መርፌ እጨምራለሁ፣ መስዋዕት እችላለሁ። የእግዚአብሔር ፍቃድ፣ ያው ሱበኤ ብዙ ጊዜ የዋሻው ውስጥ ሱበኤ እቆያለሁ ሱበኤ እቆያለሁ። እዚህ አሁን አሙነ ተክለ ሃይማኖት ቡልጋ መጀመሪያ የመነኑበት ለሃም ባተክል ሃይማኖት ይባላል እዚያም አገልግል ያለው ይህም በረሃም በሙሉ እንደው የታገለገልክ ለሚለውም በረሃም በሙሉ ከሰም በረሃ ስንት ሽፍታ አስታርቂያለሁ ስንት ሽፍታ ነፍሰ ገዳይ እርስ በእርሱ የቁልቋል ሚካኤል አካባቢ ይሄ ቁልቁል እንዳለ ስንት ሽፍታ አስታርቂያለሁ የመጀመሪያ ሥራዬ እንዲያውም ይሄ ጸጋ አገልግሎት የአጋንንት ማስወጣት ነው በኋላ ነው የመጣው መጀመሪያ ማስታረቅ ነው ሥራዬ